እኔ ማታ ልገደል ቤተክርስቲያኑና ጉባኤ ቤቱ መጻሕፍቱ ሊቃጠሉ ጉባኤ ቤቱን ለማቃጠል መጻሕፍቱን ለማቃጠል እኔንም ለመግደል አንድ ወር ጥናት ሲያደርግ የነበረ አንድ አረማዊ ሰው። ሰላም ለእናንተ ይሁን ውድ የተከበራችሁ ቤተሰቦች በሙሉ እንግዲህ በዛሬው ቪዲዮ የመንበረ መንግስት ቅድስት መድኃኒዓለም ቤተክርስቲያን አስተዳዳሪ አራቱ ጉባኤ መምህር የሆኑት ሊቀሊቃውንት ዕዝራ ሐዲስ በሕይወታቸው የገጠማቸውን ገጠመኝ ተናግረዋል። የመገደል አደጋ ደርሶባቸው ነበር፣ ከሞት አምልጠዋል። ይህ ብቻ ሳይሆን ቤተ ክርስቲያኑ እንዲቃጠል፣ ጎቤቱ እንዲበተን በአረማዊ ሰው የተደረገባቸውን ተናግረዋል። ይህ በእንዲህ እንዳለም ሰው ሁሉ ብዙ እድሜ ወይም ረዥም ዘመን መኖር ከፈለገ ይህንን ማድረግ አለበት ብለዋል። ይህንን ቪዲዮ ይዘንላቸዋል። ከሁሉ አስቀድሞ ሊቀሊቃውንት ዕዝራ ሐዲስ የልጅነት ዘመናቸው እንደተሳለፉ እንዴት ወደ ታላቁ የቅዱስ ቤተክርስቲያን ማዕረግ እንደደረሱ እንስማ እስኪ። የማስታውሰው አንድ ነገር በልጅነቴ ፊደል እንደጀመርኩኝ የመጀመሪያውን ትምህርት ሙሉጌታ ካሳ ወርቄ ከሚባሉ ታላቅ አባት ጀምሬ እየተማርኩ ሳለ አንድ ወንድሜ ዘመናዊ ትምህርት እንድማር እስክርቢቶ ደብተር ገዝቶ ልብስም አሰፍቶ ተማራለኝ ግን እግዚአብሔር የፈቀደው ነውና የሚቀድም ወደዚያ መሄድ አላሰብኩም፣ ልቡናዬ አልተነሳሳም። ወደ ዘመናዊ ትምህርት እሄዳለሁ ስል ልቡናዬ በፍጹም ደስተኛ አይሆንም። ወደዚህ ወደ መንፈሳዊ ትምህርት ወደ ቤተክርስቲያን ትምህርት ለመሄድ ግን በጣም እጓጓለው፣ እሄዳለሁ። ስማርም ደግሞ ትምህርቱ በጣም ደስ ይለኛል፣ ይገባኝ ነበር እና እዚያ በኋላ የተሰጠኝ ደብተር እስክሪብቶም አንድ ቀን ሳልጽፍበት በዚያው በቤተ እኒህ ተወዳጅ አባት የሊቃውንት ሁሉ ሊቅ የተባሉት ሊቀ ሊቃውንት ዕዝራ ሐዲስ ቅኔውን፣ ድጓውን፣ ብሉይ ወሐዲሳትን፣ መጽሐፈ መነኮሳትን፣ ቅዳሴውን እኒህን ሁሉ ታላላቅ የቤተ ክርስቲያናችን ትልልቅ ትምህርትና ይህን ያገኙትን ማረጋት መቼ ተማሩት? እንዴት አገኙት? ከነማን ከእነማን ተምረዋል? ታላላቆቹ የቅድስት ቤተክርስቲያን መምህራን እነማን ናቸው? እሳቸውስ እንዴት ተማሩት? ዜማ ከሶስት መምህራን፣ የድጓ መምህራን ቅኔ ከአራት የቅኔ መምህራን፣ አቋቋም ከሶስት የአቋቋም መምህራን፣ ቅዳሴ ከአንድ የቅዳሴ መምህር፣ ዝማሪ ማስ ከአንድ ዝማሪ ማዋሲት መምህር ተምሬአለው። መጨረሻ ቅን ከወላድ አይላፍ መላከ ምረት ጥበቡ ታዬ፣ አሁን በሞት በቅርብ የተለዩን ከእሳቸው የመጨረሻ ቅኔ ተምሬ አስመስክሬ ተመርቄ፣ እሳቸው የኔታ ጥበቡ ወደ ጎንደር ይዘውኝ መጥተው ከየኔታ ሊቀ ሊቃውንት መንክር መኮንንን ጉባኤ አስገብተውኛል። ራሳቸው የኔታ ጥበቡ የኔታ ክቡር ሊቀ ሊቃውንት መንክር መኮንንም ከየኔታ ጥበቡ እጅ ተቀብለው በብሩህ ገጽ ደስ ብሏቸው ተቀበሉኝ። እኔ ብቻ አይደለሁም፣ ሌላም ማቡሩ የመጣ ጓደኛ የነበረ ትምህርት ጀመርነ። አዲሳትን ተማርነ፣ ሊቃውንትንም ተማርኩኝ። በጊዜው ከቦታዬ የቅኔ መምህሩኝ እንዳስተምር ታላቅ አባት መላከ ሰባት ንጋቱ ውቤ የሚባሉ አባት መጽሔት መጽሐፍ ሰጥተው ነበር። ወደ እንዳ ጥበቡ ይላኩኝና ከዚያ እንዳ ጥበቡ መጽሐፍ መማር አለብህ ብለው እዚህ ሲያመጡኝ ሐዲሳትን ለመማር ነበረ። የኔታ ሊቀ ሊቃውንት መንክር መኮንን ግን ሁሉንም መማር አለብህ ብለው አዲሳትንም መጻሕፍት ብሉያትንም መጻሕፍት ሊቃውንትንም ሌሎችንም እንድማር ፈቅደውልኝ ከየኔታ ሊቀ ሊቃውንት መንክር መኮንን ትርጓሜ መጻሕፍትን ተምሬ በዚሁ ተተክቼ እስካሁን ድረስ ማስተማር ላይ ይገኛለሁ። ሊቀሊቃውንት ጉባኤ ዘርግተው ትምህርት በሚያስተምሩበት ወቅት አንድ በማያምን ሰው እየተሰለሉ እንደሆነና የግድያ ሙከራ ሊደረግ እንደነበረ አላወቁም። ባንድ ወቅት ተጠይቀው ይህንን ብለዋለኝ። ለመሆኑ በሕይወታቸው የገጠማቸው ይህ አይነት አሳዛኝ ድርጊት ምንድን ነው? ሊቀ ሊቃውንት እዚህ ጋ ይህንን ጉዳይ በስፋት ይናገራሉ። ቪዲዮ እንመልከት። ጉባኤ ቤቱን ለማቃጠል መጻሕፍቶችን ለማቃጠል እኔንም ለመግደል አንድ ወር ጥናት ሲያደርግ የነበረ አንድ አረማዊ ሰው ሰኔ 27 ቀን 98 ዓ ም በመድኃኒዓለም ታምራት ተይዞ ምስክርነቱን ሰጥቷል። አንድ ወር ሙሉ ሲያጠና ከቆየ በኋላ በዚያ ቀን አርብ ቀን ነው። እኔ መድረክ ላይ አስተምራለሁ፣ ብዙ ሰው አለ። እሱ በሞባይል ይቀርጻል። ግን የሚያውቀው ስላልነበረ አረማዊ መሆኑን የሚያውቀው ስላልነበረ ቀበሌ ዘጠኝ አንድ ወጣት ያን ሰው የሚያውቅ የሰንበት ተማሪ ፋሲል የሚባል ወጣት ነበር፣ አሁንም አለ። ይህ መንበረ መንግስት መድኃኒዓለም ሰንበት ትምህርት ቤት አገልጋይ ነውና በዚያ ወደ ስራ ሊሄድ ስል በቀኝ ጎኔ አንተ ተነስ ሂዳለኝ አለ። መጀመሪያ ዘወር ብዬ ሳየው ድምፁ ይሰማኛል መልኩ አይታየኝም አለ። አሁንም ሁለተኛ ደገመኝ፣ ሶስተኛ ሲደግመኝ ቀጥታ ወደ መንበረ መንግስት መድኃኒዓለም ቤተክርስቲያን ጋቢ ለብሼ ልሳለም መጣሁ አለ። ስገባ ከቤተ ክርስቲያኑ ቅጥር ትምህርቱ እየተሰጠ ያ አረማዊ ሰው በሞባይል ይቀርጻል፣ ሲቀርጽ አየሁት። መድኃኒዓለም ለዚህ ነው ና ያልከኝ? ብዬ ተሳልሜ አየሁና ለጥበቃ ክፍሎቹ ለዘበኞቹ ሂሰው ክርስቲያን አይደለም፣ ለምን ቤተ ክርስቲያን ገባ ጠይቁት እያቸው። ሲጠይቁት ክርስቲያን ነኝ አላቸው። እነሱም ስለማያውቁት ክርስቲያን ነው አሉ። አይደለም፣ እኔ ያውቀዋለሁ፣ ክርስቲያን አይደለም፣ ያልተጠመቀ አረ ነው አልኳቸው። ሁለተኛም ሲጠይቁት እንዲያላቸው እዚያ በኋላ ዘበኞቹ ጋር አሁንን ይዘነው ወጣና ዘነው እንደወጣነ ከአስፋልቱ ስንደርስ ፖሊሶች አገኙ። ከፖሊሶች ሰጠፍን ይህ ሰው ክርስቲያን አይደለም፣ ስለምን የትርሲያን ገባ ጠይቁ ስንላቸው ሲጠይቁ ክርስቲያን እናላቸው መታወቂያ አምጣ ሲሉት አልያዝኩም አለ። በሞባይል ጠርቶ አስመጣ። ሲታይ እስከ አያቱ ድረስ ክርስቲያን አይደለም ያልተጠመቀ ሰው ያ ንገረን ሲሉት ፈቃደኛ ስላልሆነ ወደ ጣቢያ ወስደው ሲመረምሩት ሙሉውን የቆየበትንና ሊሰራ የሚፈልገውን ነገር ሚስጥር አውጥቶ ሲናገር አንድ ወር ሆኖኛል፣ አንድ ሺ 200 ብር ይከፈለኛል፣ አጥንቼ ጨርሻለሁ። ጥናቴም አንደኛ መንግስት፣ መድኃኒዓለም ቤተክርስቲያኑን ማቃጠል ጉባኤ ቤቱን የትምህርት ቤቱን የመጽሐፍ ቤቱን ትርጓሜ መጽሐፍ ማቃጠል የ መጽሐፍቶችን ማቃጠል፣ መምሩን መግደል ዓላማችን ነው። ለምን ነው መጽሐፍን የምታቃጥሉ? መጽሐፍት ከሌሉ መረጃ ስለማይኖር ክርስቲያኖችን ማጥፋት ሃይማኖታቸውን ማስለወጥ ይቻላል። መምሩን ለምን ትገለላችሁ? መምር ከሌለ ህዝቡን ሃይማኖትን ማስቀየር በጣም ቀላል ነው። ስለዚህ መምሩን መግደል ሊቀ ሊቃውንት የኔታ ዕዝራ ሐዲስ ይናገራሉ። የሰው ልጅ ብዙ እድሜ ለመኖር በህይወት በእድሜ ለመቆየት ወይንም ረዥም እድሜ ለመቆየት ብዙ አመታትን ለመኖር ይህንን ያደርግ እንደኔው ረዥም እድሜ ለመኖር ወይም ብዙ አመታትን ለመፈጸም ለመኖር በህይወት ረዥም እድሜ ለመኖር ይሄ ያስፈልጋል ይላሉ። አሁን እናትን አባትን የማያከብር እናትን አባትን የሚሳደብ እናትን አባትን የሚያዋርድ እናትን አባትን የሚነቅፍ ልጅ ሁሉ በዚህ ቃል እድሜው ያጥራል። እድሜህ እንዲረዝምልህ አባትና እናትህን አክብር ብሏል። እንዲ አሁን አሁን ስናየው እን የሰው እድሜ ቀንሷል። በዚህ ምክንያት ይሆን ሳይሆን አይቀርም እኮ ከቀድሞው እነ ማሳላ በኖ ጊዜ መቶ ሀያ ሆነ ከመቶ ሀያ ደግሞ ዳዊት እንደተናገረው ሰባ ቢበዛ 80 ሆነ። አሁን ደግሞ ከሰባ ከ80 ወርዶ ከ60ን በታች 50 50 40 እየሆነ ነው። እና እግዚአብሔር የተናገረው ነገር አባትንና እናት ከና አክብር እድሜ እንዲረዝም ብሏልና ምናልባት እንዴ ይህ የእድሜ ማጠር እናትና አባትን ካለማክበር ጋራ ተያይዞ የመጣ ይሆን ወይስ ደግሞ ወላጆች አንዳንድ ጊዜ ሲከፋቸው ይህ ዕድሜሽን ያሳጥረው ዕድሜሽን ያሳጥረው ይላሉ፣ እና ምናልባት እንዲሁ እግዚአብሔር ከተናገረው ነገር ቃላ የወላጆች እርግማን ይሆን ሊሆን ይችላል። ከሆነ ደግሞ ይህንን በቀላሉ ማስተካከል ይቻላል። የሚስተካከለውም በእግዚአብሔር ትእዛዝ ነው። ከአስርቱ ቃላት አራተኛው አንቀጽ አክብር አባ ከወመከ አባትና እናት ግን አክብር ነውና ልጆች ወላጆቻቸውን ሊያከብሯቸው፣ ሊታዘዙላቸው፣ እንዳይርባቸው፣ እንዳይጠማቸው ሊንከባከቧቸው ይገባል።